ደስ ይበልህ። እንደውም ቤትን እንቀይር ነው ፈታ እንላለን። ይኸውልሽ፣ እኔ ፍቅር እያታለሉን፣ እንደው እኔን ማነው ሊያታልለኝ? አይችልም። ለዛ ነው ከሱ ጋር ሁን ያስጨረስኩት። በጣም ጥሩ። ወረቀቱን እኔ ሊያዘው እንሂድ አይደል? አይ፣ እኔ ይዘዋል። ተጠራጥረሽኝ ገና እኮ አላለቀም። ነገ ምን መጣለን አይደል? ወይ ትንሽ እንቆይና እንወጣለን። በቃ ቤትን እንቀይር አይደል? አዎ ነው ብዙ ጊዜ ይድኛሉ። ሰው እንዲነካ አይፈልግም። ሁለቱም የሆናቸው ባክ እሱስ ቢሆን ባለትዳር ቢሰተት ብሎ መጥቶ ሌላ ትዳር ለመመስረት ብሎ እኮ ነው። እንዴት ነገረሽ? ለምን እንደነገረኝ አላውቅም፣ ግን ውጪ የጀመረው የሆነ ነገር አለ። ከቲናም ጋር ደግሞ መቆየት አይፈልግም። ነገ ሁሉንም ነገር ፈረምላትና እንግዲህ ባህሪዋን እናየዋል። ጥሩ፣ ነገ እንሄዳለን። እሺ አባዬ። መቼስ እዚህ ቤት ጉድ ነው የሚታየው። ምኑ? እነሱ ሊወጡ ጊዜ መምጣቱ። እኔ ምንም የምትለው ነገር አልገባኝም። የምር አልገባሽም? ዳንኤላት አድርገኝ የምትለኝም በለኝና ወደ ስራዬ ልመለስ። ጋሼ ቤቱን በቲና ስም ላይ ሊያደርገው ነው። ደግሞ ችግር እንዳትፈጥሪ። ወዶ ካደረገው ታይ እንጂ። በዚህ ጉዳይ እኮ ብዙ ጊዜ ችግር ፈጥረሽ ታውቂያለሽ። ያኔማ እናንተ እንደበግ እየመራችሁት ነበር። አንዳንዴ ግን ሳስበው እየተጫወቱብን ይመስለኛል፣ እነማ አባትና ልጅ። ቆይ አንቺ ካሌብን ብትሆኝ ምን ታደርጊ ነበር? ካሌብን በሆን ከዚና በላይ ጣላት። ያንተ ነበርክ። እንዴት? ምክንያቱም ቤቴ እንደፍረስ ለመጣ ነው። አንቺም አውቀሽ ነው። እስኪ በሌላ ሰው አስመስልና ሰው በተሰበሰበበት ይህን ጥያቄ ጠይቅ። ትሁን ተከታታይ ድራማ ክፍል ሀያ አምስትን ይዘንላችሁ መጥተናል። በዚህ ድራማ ላይ እንግዲህ ብዙ ነገር እንደምናየው አንዱ ከአንዱ እጅግ በጣም ውስብስብ የሆነ ተንኮል የሚሰራበት ድራማ ነው። ለማሳየት የሞከሩት እና ቴና የምትባል በጣም ተንኮለኛ ሴት እና ለገንዘብ ብላ ባሏን የቀረበችው፣ ከዛም በኋላ አባትየውን አሰቃይታ ገላ፣ የፍቅረኛዋን ወይም ደግሞ ከባሏ ውጭ የያዘችውን ውሽማ እዛ ቤት አስገብታ ለመኖር የምትጥር በጣም ተንኮለኛ በጣም መጥፎ ሴት ናት። በሌላ በኩል ሰራተኛዋ ደግሞ እጅግ በጣም ደግና ለቤተሰቡ እጅግ ተቆርቋሪ የሆነች አባትየውም በታመመ ጊዜ ብዙ ዋጋ ከፍላ ከዛች ተንኮለኛ ሴትዮ ያስጣለቻት ያስጣለችው በጣም ብዙ ዋጋ የከፈለችለት በጣም ደግ ሴት ናት። በሌላ በኩል ባልየው ምንም ነገር አያውቅም ሚስቱ ተንኮል እንደምትሰራ ይህን ሁሉ ሴራ እንደምታሰራ አያጠያይቅም። እሷ ምክንያቱም እያስመሰለች ነው ከእሱ ጋር ሁሉን ነገር መልካም እንደሆነች፣ ለአባቱ እንደምታስብ፣ በጣም ጥሩ ሴት እንደሆነች ለምታስመስል ነገር ግን በስተ መጨረሻ በክፍል ሀያ አምስት እውነቱን ደርሶበት አለኝ። እናም ከአባትዬው እና ሰራተኛ ያለውን እውነት ሊነግሩት ቢሞክርም ባለማመኑ አሁን ግን በግልጽ እያየ ነው ማለት ነው እሷ እየሰራች ያለችውን ተንኮልና ግፍ እና ሌላ አዲስ ራ ስረውላት አለኝ። ይህም ቤቱን ወደ ሞደሷ እንደሚያዞሩላት ነው የነገሯት። እሷም በዚህ ምክንያት በጣም ደስተኛ ሆናለች። ለዘመናት ስትፈልገውና ስታስበው የነበረው ተንኮላቅሏ ባጭሩ ስለ ስለነበረ ቤቷ በሷ ስም ሊዞርላት ስለሆነ እጅግ በጣም ተደስታለች። ነገር ግን እነሱ ይህን ሁሉ ተንኮሏንና ሴራዋን ስላወቁ አውቀው እሷን ለመሸወር ነው ማለት ነው እንግዲህ የፌክ ወረቀት እና የፊክስ ስም አዙረው ሊሸውዷት የሞከሩ። በሌላ በኩል ፍቅረኛዋ እሷን አይፈልጋትም። እሷንም እሷ ለጥቅም ባሏን እንደቀረበችው ደግሞ ውሽማዋ ደግሞ እሷን የቀረበ ለጥቅም ነው እሷን ከእሷ ጋር ያለውን የሚደርሰውን የድርሻውን ተካፍሎ የራሱን ሕይወት ነው የሚኖረው። እሷ ግን እዛ ቤት ስሙን በራሷ ካዞረች በኋላ ባሏንና ሰራተኛዋን አስወጥታ አባት እየሆኑም ገላ ለመኖር ነው ያሰበችው። ይህም ሁሉ ተንኮልእና ሴራ ግን አሁን ያቃሉ ባልየ በጣም ሁኔ ተናደዱ። ማለት እችን ክፉ ሴት ነው ያግብቼ የኖርኩት እያለ እጅግ በጣም እየተበሳጨ ነው እና ተንኮሏንና በመጨረሻም ያላትን ነገር ስላወቀ እናም ከአባት እየዋጋ ወደ መፈራረሚያ ቦታ ሄደው እንግዲህ ስሞን በፌክ አዙሬልሻለሁ ብለዋታ ላይም በዚህም በጣም ተደስታ ሰክራ ፍቅረኛዋን ትጋብዘዋለች ማለት ነው። ውሽማዋን ጋብዛ እንግዲህ እጅግ በጣም ብዙ ጣጥተው ተናደው ጣጥተው ወደ ቤት ገብተዋል። ፍቅረኛዋ ቢጠራጠርም እሷ ግን ደስታዬ ልታደፈረስልብኝ አይገባም፣ ደስታችን ቤት ቀይረን እናጣጥም እያለች እሱ ቢነቃም ግን እሱ ችል ፍቅረኛዋ ቢነቃም ችላ እንዲል እያደረገች ነው። እናም በጣም ሰክረው ወደ ቤት ገቡ። እዛ ቤት እንግዲህ ባልየውም ያውቃል፣ ፍቅረኛዋ እንደሆነ አባትየውም ያውቃል፣ ሰራተኛዋም ታውቃለች። ግን እሱም በድፍረት እዛ ቤት የገባ እና ከቲና በጣም ይሻላል እሱ ምንም ቲና ምንም እሱ መጥፎ ለጥቅም ብሎ ቢቀርብና ከባለ ትዳር ቤት ውስጥ ቢገባም ከቲና ይሻላል እያለ አባትየው እየመሰከረለት ነው። እናም በጣም በሚያሳዝን ሁኔታ እሷ እየቀባጠረች ነው ከዚህ በኋላ ያሰብኩ ተሳካልኝ። የማንም ሰራተኛ መጫወቻ አልሆነም። ማንም ሰራተኛ ዝቅ አርጎ ያየኝም እያለች ደስ ብሏታል። እሱም ባልየውም እንዳላወቀ ሁሉን ነገር እንዳላወቀ ነው እያስመሰለ ያለው። እናም እንደውም የሆነ ሰዓት ላይ በጣም እናም የቤቱን ወረቀት የፌኩን አውቆ እያስመሰለ ይሄኛ ቤት ሰነድ ነው ወይ ምንድን ነው ብሎ ጠየቃተኝ። እሷም አዎ እና ታዲያ ለምን ባንቺ ስም ሆነ ሲላተኝ፣ ያው ከሴት የተሻለ ነው ብሎ ስላሰባባይ ለወደፊት ህይወታችን ጥሩ ነው በእኔ ስም ቢሆን እኔ እዘዋለው ብላ መለሰችለት። እና የኔ ፍቅር በጣም ደስ ይላል አላት። በሌላ በኩል ፍቅረኛዋም እንግዲህ ቲናን ትናን ትሁትን እየጠየቃት ነበረ። በሌላ ጊዜ በጣም ችግር ተፋጥሪ ነበረ ይህ ነገር እንዳይሳካ፣ ዛሬ ግን ዝም ብለሻል አላት። እናም ከዚህ በፊት ችግር ፈጥራሽ ታውቂያለሽ አሁን ግን ለምን ዝም አልሽ ብሎ ጠየቃ ሰራተኛዋ ማለት ነው እሷ ግን ያኔ አባዬ እንደ በግ እናንተ እየጎተታችሁ እንደፈለጋችሁ ስለምትጫወቱበት ነው የተከላከልኩት አሁን ግን እሱ ያቃላለች እና ሳስበው ግን እየተጫወቱብን ይመስለኛል አባትና ልጅ ብሎ እሱም ተጠራጥሯለን ግን አንቺ በእኔ ቦታ ብትሆኝ ምን ታረጊ ነበር አላት በዳኒ በካሌ ቦታ ብትወኝ አንቺ ምን ታደርጊ ነበር ብሎ ሲጠይቃት እኔ ከ ከቲና ይልቅ አንተ ና ጣላት የዚህ ቤት በመምጣቱ ስለዚህ አንተን ነበር ምጎደው ብላ አለችው። ማለት ነው። እናም በሚያሳዝን ሁኔታ ተዋርዳለች። እንግዲህ መጨረሻዋ አደርሷል ማለት ነው። ቲና በዚህ መንገድ አባትና ልጅ ተመካክረው ማለት ነው። እሷን እዛ ቤት መንቅረው የሚያወጡበት ጊዜ ቅርብ ነው። ሁለታቸውም እሷ የራሷ ያቀደችው ንቅድ እነሱም ስለደረሱበት እሷ ማንም አይሸውደኝም ማንም እኔን ሊያታልለኝ አይችልም ብላ ብታስብ፣ ግን አባትና ልጅ ሊያታልሏት ነው ማለት ነው። ግን ባልየው በዚህ እውነታ ጭራሽ እቤቷ ፍቅረኛውን ፍቅረኛዋን ቤት አስገብታ የአባቷ እንደዛ ሁሉ እያሰቃየች ያን ሁሉ ነገር ሲያደርጋት ትንሽ አለመጠራጠሩ ይገርማል። ምክንያቱም ያን ሁሉ ግፍ እያደረሰች በሰውዬ አሁን ላይ ቆሞ እንዴት ነው እሷን እንደልጅ ተቀብሎ ይህም ሁሉ ነገር ሊያደርግላት እና ገንዘብ የመውደዷ መጠን ነው እንግዲህ፣ የሰውን ሁሉ እስከ መጉዳት ድረስ በቃ፣ ሰራተኛው ምንም አታምናትም። ምግብም ኪችን ገብታ መድኃኒት እንዳታረግ ሰው እንዳትጎዳ ምናም፣ ብዙ ጥንቃቄ ታደርጋለች ማለት ነው። ከእሷ ጋር ማይጥና ድመት ናቸው። እናም ዛሬ እንደውም ጭራሽ ዝት አባት ነው የሄደችው፣ ስሙን ልታዞር ስትሄድ ከዚህ በኋላ የማንም ሰራተኛ የማንም ዝቅ አድርጎ አየኝ አሳይሻለሁ ብላ ዝት አባት አለች። እሷ ሰራተኛ ለራሷ ብላ ሳይሆን እዛ ቤት አደራና ኃላፊነት ስላለባት እሷን እነሱን ቤተሰቡን ከሷ ለመጠበቅ ትጠነቀቃለች። እሷ ጥሩ መስላ እስካሁን እያስመሰለች ነበር። ነገር ግን በስከመጨረሻ ተነቅቶባታል። በጊዜ ባይነቃባት ጎዳና ላይ የምታወጣ ሰራተኛዋንም ሁላቸውንም ጎዳና ላይ አውጥታ እሷ ልትጠቀም ነበረ እና አንዳንዴ ደራ የራሳችንን ጥቅም በማሳደድ ለሌሎቹ ጉድጓድ ስንቆፍር በዛ ቁባ ቆፈር ነው ጉድጓድ የራሳችን እንደምንገባ የሚያሳይ ት ደስ የሚል ድራማ ነው። እውነት ለመናገር አዲስ ነው የተከታተልኩት። በጣም ደስ ይላል። እንግዲህ ደግሞ የነገውን ክፍል 26ን ይዘንላችሁ እንመጣለን። አብራችሁ ስለቆያችሁ እጅግ በጣም እናመሰግናል። በያላችሁበት ሰላማችሁ ብዛቸው።